ጭብላችሁ እነ ወይዘሮ ጠንፌ ብሩኬ ሴት ይዞ ይመጣል እያላችሁ ስትጠብቁ ጭራሽ እነሱ አበባ ሙሽራ መስለው ብቃሉ። አረጉዴ እንደ ብሩኬ እንደ ተውተው ውለታ አታብዛብን እንጂ በዝ ልክ እንዲ ውለታ እያበዛህብን ነው። ልጃችንን በጣም ሰፕራይዝ እያደረክ እያዝናናህልን የምትፈልገውን ነገር እያሟላህ ምናምን ነገር ነው ያለው። እና ይሄ ደግሞ በጣም ውለታ በጣም እያበዛብን ነው። ምንም ማድረግ አይቻልም። ቤተሰብ እኔ ልቤ እንዴት ደስ እንዳለኝ እግዚአብሔርን ከሚባለው በላይ ነው ደስ ያለኝ። ምክንያቱም ትናንትና እንደዚህ እንደምስቅ ደግሞ ጠብቄ ነበረ። ትናንትና ለኝ ቪዲዮ ስሰራ የሆነ የሆነ ቤት ላይም ሰው ብሩኬ ሴት ይዞ ይመጣል ነገ ምናምን ሲሉ፣ አቤት የመልስ ምት አቤት የመጣረ የእናቱ ልጅ የማይችግ ሸ ዓመት ኖርልን። እኔ ምንም አይደለም። የኔ እናት ሀይሚዬ እንዴት እንደምታምሩ በነገራችን ላይ ለእኔ ብቻ ነው ብሩኬና ሀይሚ አበሻ ቀሚስ ሲለብሱ ሁል ጊዜ እንደ እንደ ሙሽራ ምናምን መስለው የሚታዩ ሁል ጊዜ ሙሽራ ነው የሚመስሉት። አበሻ ቀሚስ ሲለብሱ ሁል ጊዜ ልበሱልን። እንዴት እንደሚያምርባቸው በጣም ነው የሚያምርባቸው። እኔ ውዶቼ እኔ አልዋሻችሁም፣ አበሻ ቀሚስ ስለብስ አያምርብኝም። አለኝም አልለብስምም። እግዚአብሔር አያምርብኝም። እና ግን ሰው ሲለብስ ምናምን እቀናለሁ በተለይ ደግሞ እኔ አላውቅም ማለት ያው መንፈሳዊ ቅናት እንጂ መጥፎ ቅናት አይደለም ቤተሰብ የምር እና ሁልጊዜም ልበሱልን ዛሬ ለየት ያለ ሰፕራይዝ አለ ዱባይ እስማ አላውቅም እንግዲህ ምን ይሆን ቀለበት ምናምን አይመስለኝም ብቻ ለየት ያለ ሰፕራይዝ አለ። ሀይሚዬን እናት ፈታ፣ ዘና በይ አንቺ ከሸበላሽ ጋር ማንም እንዳሰሚ። ዳይመንድ ብሩኬ ደግሞ እንደዚህ ነው የሚያምረው። በእናንተ በአንተም በሀይሚም መሀል ከባባድ ፕራንክ አያስፈልግም። እንደነገርኳችሁ ግን የልጅቷን ቻናል ሼር አድርጉ፣ የሀይሚን ማለት ነው። ሌላው ነገር ደግሞ እኔ አላዩም ነበር ራሱ ይሄንን ፖስት የእሷን ሼር አደርግ በገባሁበት ነው ይሄንን ፎቶ ያገኙትኝ። እና በትክታክም በማንኛውም ቦታ ሼር ሼር አድርጉ፣ ለምታውቋቸው ሰዎችም ሼር አድርጉ። ቻናሉን ሰብስክራይብ ያርጓት። ምን ሆኖ ነው ሰብስክራይብ ሳያደርጉ ዝም ብሎ የሚከታተሉ እንዳሉ ታውቃላችሁ? ቤተሰብ አሉ እኮ።